እዚህ ቲክቶክ ላይ ያለ ጥያቄ በጣም እየተደጋገመ ያለ ጥያቄ የሚቀርብ ጥያቄ አለ። እሱ ምንድን ነው? ኒቃብ ግዴታ ነው ወይ? ኒቃብ ግዴታ ነው፣ በቁርአን በሐዲስ የተደነገገ ነው። በዚህ አቋም ላይ የጸኑ ብዙ ዑለማዎች ሀያሌ ማስረጃዎችን የሚደረድሩ ዑለማዎች አሉ። ኒቃብ ኒቃብ ግዴታ ሳይሆን ሱና ነው ሱና ሞአከድ ነው የተጠናከረ ሱና ነው እንጂ ግዴታ አይደለም ብለውም የሚሟገቱ ዑለማዎች አሉ። ሁለቱም የሚስማሙበት ግን ጊዜው በጣም በተበላሸበትና ሰዎች ሀያ በጠፋበት ጊዜ ላይ ሙስሊም ሴቶች ራሳቸውን፣ ህይወታቸውን መጠበቅና ከተለያዩ ፋሲዶች፣ ጋጠወጦች ራሳቸውን መጠበቅ እንዳለባቸው፣ ለማንም መዝናኛና መደሰቻ እንዳይሆኑ በተለይ ተኳኩለው ተዘጋጅተው ህይወታቸውን ልክ ወደ ባሎቻቸው የሚሄዱ ወይም ለዘመዶቻቸው ለአባታቸው እና ወንድሞቻቸው አጠገብ የሚቀርቡ አይነት መስለው አጊጠው መቅረብን ሁሉም ዑለማ ያወግዛል። ሁሉም ዑለማ ኒቃብ ግዴታ አይደለም ያለውም ቢሆን እንዲህ ተበጃጅታ አጊጣ ተኳኩላ ያሉ የለሉ ጌጣማ ልብሶችን ለብሳ ወጥታ ወንዶችን መፈተንን የሚፈቅድ አንድ የሙስሊም ዓሊም የለም። ጀዛኩሙላሁ ኸይረን።